ሰላም ተወዳጆች እንደምን አርፍዳችኋል! በያላችሁበት ሁሉ ሰላማችሁ ይብዛሰ ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት ጅጋን ገብጋቢ ወሳኝ ሰበር ዜናዎች ለሚዲያችን ከተለያዩ የአማራ ክልል የጦር ግንባሮች ተልከዋል። እኚህን ወሳኝ መረጃዎች በማጠናቀር ወደ እናንተ ይዤ እቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስር የግል ሀሳብ አስቴቶቻችሁ በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸው የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉ እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ እየምሻገር ነው የሚሆነው። ለእሳቱ ቀዳሚው ወዳደረኩላቸው የመረጃ ክፍሌን በቀጥታ ሲሻገር የንጉስ ሚካኤል አሌኮር አህዳዎች ገነቴ ከተማን ተቆጣጥረዋል። ንጉስ ሚካኤል ኮር የዘመቻ ባናደው የተሳኩ እድሎችን በማስቀጠልም ታላቅ ተጋድሎ እያደረገ ሲሆን ጥቅምት 5 ቀን 2018 ዓ ምህረት የኮሩ አህዳዎች ታላቅ ተጋድሎ በማድረግ ገነቴ ከተማን ተቆጣጥረዋል። ዝርዝር መረጃዎችን ይዘን እንመለሳለን። ይህ በንዲህ እንዳለ ከደቂቃዎች በፊት እየደረሰን ሰበር የድል ዜና አለ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘር ያዕቆብ አራተኛ ኮር ድል ተቀዳጅቷል። የአፋ ባህ ደቡብ አማራ ቀጠና አሳምነው እዝ አጼ ዘር ያዕቆብ አራተኛ ኮር በጀማ ቻይና ካምፕ መሽጎ እየነበረውን የአብይ አህመድን ኃይል በቀን 5 02 2018 ዓ ም ሌሊቱን ጠላት ወዳለበት ቦታ ዘልቆ በመግባትም በተወጣጡ ሻለቃዎች የኮሮ አናብስቶች ጠላት ከበባ ውስጥ በማስገባት ከጥቅም ውጭ እንዲሆን አድርገውታል። በሌላ በኩል የጀማው ኃይልም ላይ ጥቃት ሲከፈት ነፍሱን ለማትረፍ የሞከረው የኦዴድ ብልጽግና ኃይልን ከሶስት አቅጣጫ ማለትም

ይህ በእንዲህ እንዳለ አብይ አህመድና ሽመልስ አብዲሳ ሰሞኑን በማህበራዊ ሚዲያ ስጋ ያበላን እያስቀመጥ ነው። አንድ መቶ ሺህ የገዳ ኮማንዶ ኃይል አለን በማለት ሲያወራና እንደ ቁራሲ ጮው እየነበረ ሲሆን ይህን ሰው በላ አረመኔ ሰራዊት በተለያዩ የአማራ ክፍሎች ኃይሉን ያስገባ ቢሆንም ዛሬም በአሳምነዋን አብስቶች ከለሜ ተነስቶ ወደ ጀማ፣ ከመራቤቴ ተነስቶ ወደ ጀማ፣ ከመራቤቴ የዓለም ከተማ ወደ ገረነ፣ እንዲሁም ጀማ አቅጣጫ በሶስት አቅጣጫ የገባው የጠላት ሰራዊት ትናንት ጠዋት በጀመረው ውጊያ እስከ ትናንት ማምሻውን ድረስ በገንደ በርቶ የአሳምነው ዝ አይቀጡ ቅጣት ሲቀጣ እንደዋለም ነው የመረጃ ምንጮቻችን ከስፍራው ባደረሱን መረጃ የገለጡልን። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘረ ያዕቆብ ህዝብ ግንኙነት ኃላፊ አማረ ታዘዘናም ከስፍራው ያለው የመረጃ ምንጮቻችን ናቸው። ተያያዥ መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን ዝርዝር መረጃዎች አጠናቅረን የምንመለስበት ይሆናል። ወደ ቀጣይ መረጃ ይም ስሻገር የደብረ ማርቆስ ከተማ አስተዳደር ሚኒሻ ጽህፈት ቤት ኃላፊ አቶ በሬ ተመቸው እርምጃ ተወሰደበት። ባህር ዳር ለስብሰባ እንደ ሄደ ሆቴል ውስጥ ከግብር አበሮቹ ጋር ሆኖ እየጠጣናም እየጨፈረ ባለበት ሰዓት ምሬት ተሰጥቷቸው በባንዳ ጠላት ላይ ጥቃት የሚፈጽሙት ቀቃኛዎች በመከታተል ከአራት ጊዜ በላይ አላማ አድርገው የመቱት ሲሆን ከባድ ጉዳት አድርሰውበት ባህር ዳር ጋምቢ ሆስፒታል የሚገኝም ሲሆን ግብር አበሮቹም ከከባድ እስከ ቀላል ጉዳት ደርሶባቸው በየሆስፒታሉ ወድቀዋል። ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከመንግስት ሰራተኛው ኮሚቴ አቋቁሞም ገንዘብ እያሰባሰበ እንደሚገኝም ታውቋል። ህዝብን የበደለን አረመኔ ለማዳን በተሰባሰቡ ኮልኮሌ ካቢኔና አመራር ላይም የማያዳግም እርምጃ እንደሚወሰድም ነው የተገለጸው። ህዝብን አሰቃይቶ የትም መደበቅና ማምለጥ እንደፈለገም መንቀሳቀስ አይቻልም። በሁሉም ቦታ እኛ አለን። እንደ ጥላችሁ አብረን የትም ቦታ እንገኛለን። ልማራላችሁ ብለን የሰጠናቸውን ዕድል የማትጠቀሙበት ከሆነም እርምጃ መውሰድ ለኛ በጣም ቀላል ነገር ነው ሲሉ የመረጃ ምንጮቻችን መልእክታቸውን አስተላልፈዋል። ስለሆነም በአማራ ህዝብ ላይ የዘር ፍጅት አውጃቸው በባንዳነት ተሰማርታቸው ያላቸው ተራቸው ሳይደርስ የፋኖን የህልውና ትግል ደግፉ ተቀላቀሉ። ይህ ካልሆነም ወደማይቀረው ለመላክ ከምንጊዜውም በላይ የተሳለ ሰይፍንን ሲልም፣ ቴዎድሮስ ህዝብ ግንኙነት ይህንን ወሳኝ መረጃ አዘል መልእክት አስተላልፏል። ወደ ቀጣይ መረጃ ይም ስሻገር ሰዓታት በፊት የደረሰንን ሰበር ዜና ላጋራችሁ አፋ በሃ በተመሳሳይ ቀን በአራቱ ወረዳዎች በሰነዘረው የተጠና ጥቃት ሁለት የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን ተቆጣጥሯል። ትናንት ረፋድ በሞረትና ጅሩ ወረዳ ስር በምትገኘው የወረዳው ንዑስ ከተማ በሆነችው ታሪካዊቷ ጅሁር ከተማ ቅርብ ርቀት በሚገኘው ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ የአገዛዙ ዙፋን አስጠባቂ አድማ በታኝ እናም ሚኒሻም በአፋ ባህር ደቡብ አማራ ቀጠና ሳምነው እጽ አጼ ዘርዓ ያዕቆብ አንደኛ ኮር ሰባት ለሰባ ክፍለ ጦርና ነጎድጓድ መብረቆ ክፍለ ጦር ተደምስሰዋል። የሰባት ለሰባና የነገዱ ጓድ መብረቁ ክፍለ ጦር በወሰዱት እየተቀናጀመት በርካታ የግልናም የቡድን መሳሪያ መማረክ እየተቻለም ሲሆን የጆር ከተማንም መቆጣጠር ተችሏል። በሌላ ዜና ጆር ላይ የአከርካሪው የተሰበረው የአገዛዙ ሰራዊት ከፍተኛ ጭንቅ ውስጥ በመግባቱም በቀላል መስዋዕትነት ታሪካዊቷን የእንጭ ቆረር ከተማ አፋ ባሃ ደቡብ አማራ ቀጠና ሳምናውዝ አጼ ዘርዐ ያዕቆብ አንደኛ ኮር ተቆጣጥሯል። በሌላ መረጃ በትናንትናው ንጋት እስከ ረፋድ ድረስ በአንሳሮ እና መርሃ ቤቴ ወረዳ መገናኛ ቦታ ቻይና ካምፕ ሰፍሮ በሚገኘው የአገዛዙ አራዊት ሰራዊት ካምፕ ላይ በተወሰደም የተጠና ኦፕሬሽን በርካታ ሰብአዊና ቁሳዊ ኪሳራ አድርሷል። ካፋ ባህደቡ በአማራ ቅጥና አሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር የተወጣጡ የሰራዊት አባላትም በወሰዱት ድንገተኛ ጥቃት ምርሐቤቴ አለም ከተማናም ለሜ ከተማ ሰፍሮ የሚገኘው የአገዛዙ አራዊት ሰራዊት አመራሮች ከፍተኛ ሽብር ውስጥ መግባታቸውን ማረጋገጥ ተችሏል። ይህ በእንዲህ እንዳለ ከሰሞኑ የግሸ ራብየል ከተማ ነጻ ስትወጣ የአገዛዙን ሰራዊት ተከትለው ወደ አጎራባች ወረዳ ተሰደው የነበሩ የሚኒሻ አባላት አፋባ ደቡብ አማራ ቀጠና ሳምነው እዝ የሰጠውን ምሕረት ተጠቅመው በሰላም ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። ተያያዥ መረጃዎችንም ከሁሉም ስፍራዎች እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች አጠናቅረን የምንመለስባቸው ይሆናል። ክብሯን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አሁናዊ እንዲሁም ወቅታዊና ሀገራዊ አጫጭር የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎቹ ወቅታዊ ሰበር ዜናዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲብ ቻናል አዲስ የሆናችሁ ካላችሁ በየ ጊዜው የሚለቀቁ ታማኝ ወቅታዊና አጫጭር ሀገራዊ ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደውል ምልክቷንም ኦል እየምትለውን በመጫን የዩቲብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋበዛችኋለሁ። መልካም ቆይታ ይሁንላችሁ።